በ11ኛው የብሔሮች ብሔረሰቦችና ህዝቦች በዓል ለመታደም ሀረር የተገኙ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከሀረር ከተማ የተለያዩ የህብረተሰብ ክፍል ተወካዮች ጋር ቆይታ አድርገዋል። ነዋሪዎቹም የተለያዩ ጉዳዮችን ያነሱ ሲሆን በከተማዋ የዩኒቨርሲቲ እና የአውሮፕላን ማረፊያ ግንባታን ጥያቄ አቅርበዋል። እንደ ማንኛውም ክልል እኛም ዩኒቨርሲቲ እንድንገነባ እንፈልጋለን። በእውነት ፌዴራልና ክልል በመቀናጀቱ የኑሉ ልማት መሰረተ ልማቶች ተሰርተዋል። ከፍተኛ ልማቶች ናቸው የተሰሩት። አሁን እነዚህ የተሰሩትን እንዳሁም ድብል አድርገን ለማስቀጠል ከጎናችን እንድትሆኑ ነው። የአሮማ ዩኒቨርሲቲ የሕክምና ኮሌጅ የሚገኝባት ሀረር የቱሪዝም ሀብቷን ለመጠቀም የሚያግዛትን ዩኒቨርሲቲ የማቋቋም እና ከዚሁ ጋር የተያያዘ የአየር ትራንስፖርትን የማሳደግ ስራ በመንግስት እቅድ ውስጥ የተያዘ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። አዳዲስ ለዚህ አካባቢ ሊሆኑ የሚችሉ ምን አይነት ተጨማሪ ፕሮግራሞች ይከፈታሉ ተብሎ ከተጠና እና በእሱ ላይ ተጨማሪ ፋከልቲዎች ከተከፈቱ፣ ሁለት ፋከልቲ ዩኒቨርሲቲ ለማድረግ በቂ ነው። አሁን አንድ ትልቅ ፋከልቲ ያለ የጤና ሳይንስ ሌላ ተጨማሪ ምናልባት የሆቴሎችና ቱሪዝም ፋካልቲ ቢጨመር ወይም ሌላ ተመሳሳይ ፋካልቲ ቢጨመር ወደ ዩኒቨርሲቲ ማደግ ይቻላል። በዚህ አምስት ዓመት ውስጥ ያልያዝነውም እቅድ ቢሆን እንዴት በመሀል ማስገባት እንችላለን የሚለው የዚህ የአውሮፕላን ጣቢያው ጉዳይ ነው የሚሆነው። ሰዎችን ልከናቸው ደብዳቤ ተጽፎልኝ መጥተው እዚህ አጥንተው ነው የሄዱት። ስለዚህ ጥናታቸውን ወደ ተግባር እንዲያውሉ ለማድረግ ነው። ኢትዮጵያ ለውጭ ሕክምና ከሶስት መቶ ሚሊዮን ዶላር ያለነሰ አመታዊ ወጪ አለባት ያሉት ጠቅላይ ሚኒስትሩ ሀረርን የቱሪዝም ብቻ ሳይሆን የሕክምና ቱሪዝም ማዕከል ማድረግ እንደሚገባም ገልጸዋል። የፌዴራል መንግስት ከሀሮማያ ዩኒቨርሲቲ ጋር በመሆን የሚሰራው ወደ ዘጠኝ መቶ አልጋ የሚይዝ ሆስፒታል መቼም በሀገራችን እንደዚህ አይነት የለም፣ በሀገራችን ቀርቶ በአፍሪካም የለም። ይህንን ሆስፒታል አንደኛ ከመሰራቱ ካልቀረ ደግሞ በጣም ውጤታማ በሆነ መንገድ ለማስተዳደር የሚያስችል በእኛ አቅም እንደማይቻል ግልጽ ነው። ይህንንም የሆስፒታል ማኔጅመንት እውቀቱና ችሎታው ያላቸው የሆስፒታል ቱሪዝምም ላይ የሜዲካል ቱሪዝምም ላይ ትልቅ ስራ ሰርተው ያለፉ አካባቢዎችን ጋብዘን ማሰራት እንዳለብን ነው የተሰማኝ። ይሄ ማለት ደግሞ እኛ ወደ 300 ሚሊዮን ዶላር ነው በዓመት ለህክምና ብቻ የምናወጣው። ስለዚህ ይሄን ማዳን እንኳን ብንችል የትና የት ነው የሚሆነው ማለት ነው። ስለዚህ ዶላራችን ዝም ብሎ ሌላው ከሚወስደው እኛው እዚህ በቂና አስተማማኝ ሆስፒታል ካደረግ ነው ከዚህ ጋር የተያያዘ ትልቅ ነገር ይሆናል ማለት ነው። ለ11ኛው የብሔሮች ብሔረሰቦችና ህዝቦች ቀን ለታደሙት እንግዶች የሀረር ከተማ ነዋሪዎች ላደረጉት የፍቅር አቀባበል ምስጋና አቅርበዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሀረሪ ክልል በዚህ አጋጣሚ የተፈጠረውን የልማት መነሳሳት ጠብቆ እንዲቀጥልም ጠይቀዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ሁናቸው ታየነኝ ከሀረር